ሕዳር ሲታጠን ምን ማለት ነው? እንዴትስ ተጀመረ? ወቅቱ በኢትዮጵያ የዘመን ቀመር 1911 ዓ.ም. ነበር። በዓለም አቀፍ ደረጃ በተለይም በአውሮፓ ለሚሊዮኖች ሕይወት መቀጠፍ ምክንያት የሆነው ስፓኒሽ ፍሎ የተባለ የኢንፍሉዌንዛ በሽታ ወረርሽኝ ተከስቶ ነበር። በኢትዮጵያ በሽታው የታየው የመጀመሪያው የበሽታው ምልክት በዓለም ላይ ከታየ ከአስር ወር በኋላ ከሕዳር 7 እስከ ሕዳር 20 1911 ዓመተ ምሕረት ለ14 ቀናት ገደማ እንደ ቁየ ይነገራል። ብላቴን ጌታ መርሴ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በተሰኘው መጽሐፋቸው እንዳሰፈሩት ወረርሽኙ እስከ 40 ሺህ ኢትዮጵያውያንን ለሞት የዳረገ ሲሆን በአዲስ አበባ ከተማ ብቻ 9 ሺህ ዜጎች በበሽታው ሞተዋል። ወረርሽኙ በኢትዮጵያ የተከሰተው በሕዳር ወር በመሆኑ የሕዳር በሽታ መባሉን በተለይም ሕዳር 12 ቀን በርካታ ኢትዮጵያውያንን የሞቱበት ቀን በመሆኑ በየቀኑ የጽዳት ዘመቻ እንዲደረግ በአዋጅ ተነግሮ እንደነበረ፣ በሌላ በኩል ደግሞ ይህ ወቅት የኢትዮ ጅቡቲ የባቡር መንገድ ሥራ የጀመረበት መሆኑን በወቅቱ ደግሞ በሽታው በመከሰቱ ምክንያት በባቡር የመጣው በሽታ ነው በማለት የባቡሩ በሽታ ይባል እንደነበረ የታሪክ ጸሐፍቶች ይናገራሉ። ወረርሽኙ ከሰው ወደ ሰው በፍጥነት እየተዛመተ በወቅቱ አልጋ ወራሽ የነበሩት አፄ ኃይለሥላሴን ጨምሮ የሐኪም ባለሙያዎችን በበሽታው ተጠቂ እንደነበሩ በታሪክ ማስረጃዎች ሰፍሯል። በተጨማሪም በሽታው በህዳር ወር 1911 ዓ.ም በአዲስ አበባ ብቻ ከ6000 ሰው በላይ መግደሉንም ጥናቶች ያሳያሉ። በወቅቱ የነበሩ የጀርመን ሐኪሞች የወረርሽኙን መንስኤ የንጽህና ጉድለት እንደሆነ ወረርሽኙ በአየር ይተላለፋል የሚል መላምት ላይ የደረሱ ቢሆንም ትክክለኛ መፍትሄ ማምጣት እንዳልቻሉ ይናገራሉ። ይህንንም ተከትሎ ሐኪሞች መፍትሄ ያሉትን ያስቀመጡ ሲሆን ሕዝብ ቆሻሻ ከቤት አውጥቶ እንዲያቃጥል በአዋጅ መነገሩን በሽታውም እንዲጠፋ በጉዳዩ ዙሪያ ከተጻፈ መጽሐፍቶች ያገኘነው መረጃ ያስረዳል። ከጊዜ በኋላም አየሩ ሲታጠነው በሽታው የጠፋው በማለት በየዓመቱ ሕዳር 12 በህብረተሰቡ ዘንድ ቆሻሻን በማቃጠል ሕዳር ሲታጠን የሚል ስያሜ የተሰጠው መሆኑን የታሪክ ጸሐፍት ያብራራሉ። ይህ ሆኖ ሳለ አሁን ላይ ያንን ወቅት በማሰብ ታሪካዊ ዳራውን ለማስታወስ በሚል እንዲቃጠልና የአካባቢያችንን ንጽህና መጠበቅ እንዳለብን ግንዛቤ ለማስጨበጥ ሲባል በአንዳንድ አካባቢዎች ህብረተሰቡ ቀኑን ጠብቆ ሲያከብረው ይስተዋላል። ከእንደዚህ አይነቱ ወረርሽኝ አገራችንን ይጠብቅልን። ሰብስክራይብ ማድረጋችሁን ሐሳብ፣ አስተያየታችሁንም መጻፍ እንዳትዘነጉ። ብሩክ ዘራማ ነበርኩኝ። ቸር ሰንብቱልኝ።